ሰላም ጤና ይስጥልን። ውድ ናችሁ የጁና ዩቲዩብ ተከታታዮች፣ በእያላችሁበት ሁሉ ሰላም ሁሉ ብዝት ይበርላችሁ። ዛሬ ደግሞ ቆንጆ የተባለ ቤት እጅላችሁ ቀርብ ያለው እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ባለፈው ያሳዩዋችሁ ቤቶች ደግሞ ድርድር ላይ ናቸው። ዛሬ ደግሞ ሌላ ቤት እጅላችሁ መጥቻለሁ። ሶስት መቶ ካሬ ላይ ያረፈ ቤት ነው። እስኪ ውስጡ ላይ ደግሞ ምን ምን አለው የሚለውን ደግሞ አብረን ያለን ማለት ነው ቤቱ ስፋቱ አጠቃላይ ቤቱ ያረፈበት ቦታና ካሬ ባዶ መሬቱ አጠቃላይ 300 ካሬ ነው። መሬቱ ማለት ነው። እንደምትመለከቱት ቤቱም ቆንጆ ተደርጎ የኮንቴክስትራ ቀለም ቅብ ነው የተቀባው። እንዳጠቃላይ ኤል ነው ቤቱ እንደምታዩት፣ አንድ ሳሎን፣ አንድ ልጆች ክፍል፣ አንድ እንግዳ ማረፊያ እንዲሁም ደግሞ ከሳሎኑ የማይተናነስ መኝታ ቤት እንዲሁም ደግሞ ኪችን እንዲሁም ደግሞ ከጎኑ ከኪችኑ አጠገብ ደግሞ ራሱን የቻለ ሌላ ስቶር ያለው ቤት ነው። እንዲሁም የንግድ ቦታ ሱቅ ያለው ነው ማለት ነው። እንግዲህ ወደ ኮሪደር ስንገባ በግራ በኩል ሳሎን ቤቱን እናገኘዋለን ማለት ነው። ሳሎን ቤቱ በጣም ትልቅ ነው፣ በጣም ሰፊ ነው። ለብዛት ላለው ቤተሰብ መሆን የሚችል ቤት ነው ማለት ነው። ይህንን ቤት መግዛት ለምትፈልጉ በአጠቃላይ ወደ ዘሞባቴ አካባቢ ወራቤ ከተማ ላይ ይገኛል ማለት ነው። እንግዲህ እንደምትመለከቱት ቤቱ ምንም አይነት የሚጎለው ማቴሪያል የለም ማለት ነው። ቆንጆ ተደርጎ የተሰራ ነው። የኤሌክትሪክ ስራውም በጣም ቆንጆ ተደርጎ የተሰራ ነው። የኮርኒስ ስራውም እንደምትመለከቱት በጣም አሪፍ ነው። በዛ ላይ ደግሞ የጅብሰም ኮርኒስ ነው ያለው። የጅብሰም ኮርኒስ ደስ የሚለው ቀለም እየቀያየራችሁ የራሳችሁን ዲዛይን ማስያዝ ተችላላችሁ፣ ብዙ ሳትለፉ ማለት ነው። ከሳሎን ቤት እንደወጣን በስተ ግራ በኩል በድጋሚ የልጆች ክፍልን እናገኛለን ማለት ነው። የልጆችም ክፍል እችን ትመስላለች። ጽድት ተደርጋ ተሰርታ አልቃለች ማለት ነው። ሁሉ ነገሩ ፊኒሽንጉ ያለቀለት ቤት ነው ማለት ነው። ልክ ከልጆች ክፍል ደግሞ እንደወጣን በስተ ግራ በኩል በድጋሚ የእንግዳ ማረፊያ ቤት እናገኛለን ማለት ነው። እዚች ጋ የእንግዳ ክፍል አለን ማለት ነው። እንደምትመለከቱት ይህኛውም ቆንጆ ተደርጎ የተሰራ ነው። ኮርኒሱም ሁሉ ነገሩ ያለቀለት ቤት ነው ማለት ነው። የቀለም ስራውም ብዙም የሚደብር የሚያስጠላ አይደለም። እንደምትወዱት ተስፋ አድርጋለሁ። የትኛውም ሰው ሊመርጠው የሚችል አይነት ቤት ነው። እስፔሻሊ ደግሞ ቤት የሚለካው በግቢው ነው። ግቢው ደግሞ በጣም ሰፊ ነው። እንደምትመለከቱት የእጅ መታጠቢያ ፊት ለፊት ላይ አለው ማለት ነው። በሴራሚክ ግማሽ ተሰርተዋል። እንደምትመለከቱት ከዛ በመቀጠል በጣም የገረመኝ መኝታ ቤቱ መኝታ ቤቱ ከሳሎኑ በፍጹም በማይተናነስ መልኩ ነው የተሰራው። ትንሽ ልዩነት ቢኖራቸው ነው ስፋት ማለት ነው። መኝታ ቤትና ሻወር ቤት በጣም ሰፊ መሆን አለበት። እንደምትመለከቱት በጣም ቆንጆ ተደርጎ ነው የተሰራው። ምንም የሚጎለው ነገር የለም። ከአጠገቡ ደግሞ እዚያው ሰፊ የሆነ ሻወርና ሽንት ቤት እናገኛለን ማለት ነው። ይኸው እንደምትመለከቱት በሲልቨር ከለር ሴራሚክ የተሰራው በነጭ ተደርጎ የተሰራው። እንግዲህ እንደምትመለከቱት ቆንጆ ተደርጎ የተሰራ ቤት ነው ማለት ነው። እንደምታዩት በጣም አሪፍ ነው። እናንተም መታችሁ አይታችሁ ውሳኔያችሁን ብትነግሩን የተሻለ ነው። ይህ ቤት ደግሞ ዋጋው ስንት ነው ብላችሁ ለምጠይቁን 6 ሚሊዮን 500 ሺህ ብር ተብሏል። 450 ሺህ ብር የባንክ እዳ አለበት። ወይም የባንክ ሳይሆን የሊዝ እዳ አለበት። ያንን አራት መቶ ሺህ ብር በስምምነት ያው ድርድር ስላለው ተደራድራችሁ እንዲቀንስ ማድረግ ይቻላል። ወይም ደግሞ ቤቱን ስገዙት የሊዙን እራሱ እንዲከፍልላችሁ ማድረግ ትችላላችሁ። ግን ያንን ለማድረግ መጀመሪያ እራሳችሁ መቅረብ አለባችሁ ማለት እወዳለው። እንደምትመለከቱት በዚሁ ወደ በረንዳ እንወጣለን ማለት ነው። በረንዳ ስንወጣ በበረንዳው በኩል ኪችኑን እናገኘዋለን። በጣም ሰፋፊ ነው እንደነገርኳችሁ በጣም ሰፊ ነው። ይኸው እንደምትመለከቱት ኪችኑ በጣም ትልቅ ነው። እናንተ በኪችን ካቢኔት ማሳበር ትችላላችሁ። ኮርኒሱን በዛው ልክ እናንተ በምትፈልጉት ቅርጽ፣ በምትፈልጉት አይነት፣ በሚመቻችሁ ሙድ መቀያየር ትችላላችሁ። ምክንያቱም የብሎኬት ቤት ነው፣ ወደፈለጋችሁት ዲዛይን እንደፈለጋችሁ አድርጋችሁ መቀየር ትችላላችሁ ማለት ነው። እዛው ደግሞ ከኪችኑ ሳትወጡ እዛው ስቶር አለው። ለኪችኑ አንዳንድ እቃዎች፣ መታየት የሌለባቸው እቃዎች የምትፈልጉ ከሆነ ልክ በሁለተኛው ስቶር ላይ ማስቀመጥ ትችላላችሁ። ያው ሪዘርቭ ኪችን ማለት ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት ምንም ሰው አኖረበትም። በቅርቡ ነው እነሱም የገቡበት እንደምታዩት፣ እና ይህ ቤት የሚሸጥ ነው እና ከዚህ እንውጣና ደግሞ ኮሊደሩ ማን ነው የበረንዳው እይታ እንደምትመለከቱት ይህንን ይመስላል። ምንም የምታወጡለት ነገር አለ ብዬ አላምንም። በጣም ተጨንቀው ተጠበው የሰሩት ቤት ነው። ሰው ደግሞ ለራሱ ብሎ የሚሰራው ቤትና ለሽያጭ ብሎ የሚሰራው ቤት በፍጹም የሚገናኝ አይደለም። ለሽያጭ ብላችሁ ስትሰሩት እያንዳንዱን ነገር በግድ የለሽ ነው የምትሰሩት ማለት ነው። ምክንያቱም ራሳችሁ ስለማትምሩበት ለሽያጭ ስለሆነ ስለማይመለከታችሁ ማለት ነው። ግን ይሄኛው ለራሱ ብሎ የሰራው ቤት ነው። እንደምታዩት ግቢው በጣም ሰፊ ነው። ግሪን ማድረግ ትችላላችሁ። መሬቱን ቴራስ ብታነጥፉት የበለጠ ግሬሱን ማምጣት ትችላላችሁ። ስፔሻሊ ደግሞ መሰረተ ልማት አካባቢ ላይ የተሟላ ነው እና ደግሞ ትምህርት ቤቶች አሉ፣ ሆስፒታል አለ እዛው ፊት ለፊቱ ማለት ነው፣ ከቤቱ ፊት ለፊት እንዲሁም ደግሞ ከቤቱ ጀርባ በኩል ደግሞ ትልቅ ግሪኔሪ አለ። የልጆች መጫወቻ ስፍራ ማለት ነው። ያም ተመራጭ ያደርገዋል ማለት ነው። ይህንን ቤት ግዙት፣ በእጃችሁ አድርጉት። ላችኋለሁ እንግዲህ፣ ይህንን ይመስላል የቤቱ ባገረው እንዳጠቃላይ ይህ ቤት ወይም ይህ ቪላ ቤት ደግሞ ከስቴዲየም ጎን ላይ የሚገኝ ቤት ነው። በጣም ትልቅ ነው። ትልቅ ግቢ ነው። ይህም ያው እንደ አጠቃላይ እስከ 350 ካሬ አካባቢ ነው መሬቱ ማለት ነው። በጣም ትልቅ ነው። ከጀርባ ደግሞ ወደ አራት ምናምን ሰርቪሶች አሉት ማለት ነው። ውስጡን ገብቼ እንዳላሳያችሁ ያው ስፔሻሊ ተከራይተው እየኖሩ ነው፣ እና ስለዚህ ውጭን አይታችሁ ውስጡን መፍረድ ትችላላችሁ። ከመጣችሁ ደግሞ ገዢንን ብላችሁ ከመጣችሁ እያንዳንዱን ነገር አሳያችኋለሁ። እንደምትመለከቱት በዚህ ሳይድ በጣም ሰፊ ነው። ክላሶቹን ደግሞ ይኸው እንደምትመለከቷቸው ጽድት ተደርገው የተሰሩ ናቸው። ምንም የሚጎላቸው ነገር የለም። ቁመቱን በጣም ረጅም ነው። ቆጣሪ ያለው ውሃ አለው። መሰረተ ልማት የተሟላለት ነው ለልጆች። እንዲሁም እስቴዲየሙ በጣም ቅርበት ላይ ይገኛል። ከፊት ለፊቱ ደግሞ ሙስሊም ከሆናችሁ ከፊት ለፊት መስጂድ አለው ማለት ነው፣ እራሱ አጠገብ ላይ። እንግዲህ ይህ ቤት የሚሸጥ ነው ማለት ነው። ይህንን ቤት እንገዛለን ለምትሉ ዋጋው 14 ሚሊዮን 500 ሺህ ብር ተብሏል። በጣም ትልቅ ስለሆነ ማለት ነው። እና በአራቱም አቅጣጫ መንገዶች የነከሱ ነው። በአራቱም አቅጣጫ በኩል መንገድ ያገኘዋል እና ኤል ላይ ነው ያለው ማለት ነው። ቤቱ ሙሉ በሙሉ በጊቢ የታጠረ ነው። ምንም አይነት የባንክ እዳ የሌለበት ከባንክ እዳ ወይም ከሊዝ ጨረታ ከሊዝ ክፍያ ነጻ የሆነ ቤት ነው። ስለዚህ ይህ ቤት ምትክ ነው ማለት ነው። ይህንን ቤት መግዛት ለምትፈልጉ በአጠቃላይ ወራቢ ላይ ይገኛል። በ096406 0772 ላይ በተደውሉ ታገኙታላችሁ ማለት ነው። ዛሬ እንግዲህ የቤት ብፌ ነው እንግዲህ ይዤላችሁ የቀረብኩት እዛው ወራቤ ከተማ ላይ ነው ይህም ቤት የሚገኘው። ይህ ቤት ደግሞ የሚገኘው ወደ ዱቄት ፋብሪካ አካባቢ ዱና አካባቢ ነው የሚገኘው ማለት ነው ይህ ቤት። ይህም ቤት ምንም የሚጎለው ነገር የለም፣ ቆንጆ ተደርጎ የተሰራ ነው። መጀመሪያ ዘሞባቴ ይገኛል ካልኳችሁ ቤት የማይተናነስ አይነት ቤት ነው፣ ቆንጆ የሆነ ቤት ነው ማለት ነው። ምንም የሚጎለው ነገር የለም። እንደምትመለከቱት ያው ለከተማ ቅርብ ነው። ከአስፋልት 80 ሜትር ገባ ብሎ የሚገኝ ቤት ነው ማለት ነው። ይህ ቦታ የምትመለከቱት ለሰላት ወይም ደግሞ የካምፋየር ፕሮግራም ማዘጋጀት ብትፈልጉ፣ እንዲሁም የዳዋ ፕሮግራም እንዲሁም የመዝናኛ ምሽት ማሳለፍ ብትፈልጉ የአሁኗ ቦታ ላይ አረፍ ብላችሁ አየራችሁን እየኩምኩማችሁ ማሳለፍ ትችላላችሁ ማለት ነው። ቤቱ የሚቀረው ቴራስ ብቻ ነው። ሴራሚክ መሬቱን ቴራስ ማንጠፍ ብቻ ነው። በዚህ ሳይድ ስንገባ ደግሞ እንትን እናገኛለን። ሱቆችና ሻወር ቤት፣ ሽንት ቤት እናገኛለን። ከፊት ለፊት አንድ ሱቅ አለው የንግድ ቦታ ማድረግ ብትፈልጉ ማለት ነው። ይሄኛው ሽንት ቤት ነው እንደምትመለከቱት አልቆለታል። ማጽዳት ብቻ ጽዳት ብቻ ነው የጎደለው ምክንያቱም ይህን ቤት ለራሴ ብሎ ነው የሰራው። እችኛዋ ደግሞ ከፊት ለፊት ይሄ ውጩ ነው እና እችኛዋ እንደ ሱቅ መጠቀም ትችላላችሁ። ይህ በር የሱቅ በር ነው ማለት ነው። ይሄኛውም ጽንቅቅ ተደርጎ አልቆለታል ቤቱ፣ እንደምትመለከቱት ጽድት ተደርጎ ነው የተሰራው። እችኛዋ ያው እንደ ሻወር ቤት ነው የተሰራችው። ትንሽ ነገር ይቀራታል፣ ያው ፊኒሽንግ ነው። ሲንክ ምናም ማስቀመጥ ነው የሚቀራት ማለት ነው። እዚች ጋ እንደምትመለከቱት የእጅ መታጠቢያ ቦታ አለው ማለት ነው። በዚህ በኩል ስንወጣ የሮቶ ማስቀመጫ ኮንክሪት ወይም ቢም እናገኛለን ማለት ነው ከላይ የሮቶ ማስቀመጫ ወይም ሴፍቲ ታንከር ማስቀመጫ ነው ማለት ነው። እንደምትመለከቱት ይህኛውም ጥንቅንቅ ተደርጎ የተሰራ ነው። ዋና ዋና ስራዎቹ በደንብ አልቀውለታል ብዬ አስባለሁ። እንግዲህ ማየት ማመን ነው። እናንተ ደግሞ የታያችሁን ነገር ይሄ ይሄ ነገር ይጎለዋል ማለት ትችላላችሁ። ሀሳብ አስተያየት መስጣታችሁ ደግሞ እኛን ያበረታናል ያጎብዘናል ማለት ነው። እችኛዋን እንደምትመለከቷት ኪችን ናት ማለት ነው። ኪችኗ እችን ትመስላለች። ኪችኗም ያው የቀለም እና ቻክ ነው የሚጎላው ትንሽ ያው አንዳንድ ነገሮች አልተሟሉለትም ማለት ነው። ወይም ባለበት እኛ እንገዛዋለን ወይ ደግሞ እኛ ጨርሰን እንገባለንም ካላችሁ ገብታችሁ ራሳችሁን መስራት ትችላላችሁ። አይ ሰርታችሁ አስረክቡን ካላችሁም ሰርተን እናስረክባችኋለን ማለት ነው። እንደምትመለከቱት የቀለም ስራው ምን ሁሉ ነገር ቆንጆ ይመስለኛል እንደ ሐሳብ እናንተ ደግሞ በፈለጋችሁ ዲዛይን መቀየር ትችላላችሁ ማለት ነው። የየሰው ምርጫ ስለሚለያይ ማለት ነው። ያው እንደምትመለከቱት ከፊት ለፊት ግሪን አለው ማለት ነው። እዚ ጋር ጠጋ ብለን ደግሞ ስናይ ሰርቪሶችን እናገኛለን። ከራሱ ጋር የተያያዙ ሰርቪሶች አሉት ማለት ነው። እናንተ ሴቶች ክፍል፣ ወንዶች ክፍል ወይም ደግሞ የእንግዳ ማረፊያ ማድረግ ትችላላችሁ። እናንተ በምትፈልጉት አይነት ቀያየራችሁ መጠቀም ትችላላችሁ። ይህም እንደምትመለከቱት አልቆለታል ማለት ነው። ቤቱ ጽድት ተደርጎ የተሰራ ነው። ግን እኔ ዝም ብዬ ሳስበው የቀለም ስራው ትንሽ የሚረብሽ ነገር አለው። ቅድም እንደነገርኳችሁ እንደ ሰው ይለያያል፣ እንደ አቀባበሉ ነው ማለት ነው። ይህ ሰው ያው አሪፍ ነው ብሎ ነው ያሰራው። እናንተ በምትፈልጉት ዲዛይን መቀየር ትችላላችሁ። የቀለም ስራው ያን ያህል አያነጋግርም ለማለት ስለፈለግኩኝ ነው። ምክንያቱም የውሃ ቀለም ስለሆነ እናንተ የምትፈልጉትን ቀለም መቀየር ትችላላችሁ። ትንሽ የሚረብሽ ነገር አለው እንደኔ ነው። እንደናንተ ጥሩ ሊሆን ይችላል ግን እንደ ሀሳብ ትንሽ ያው ይከብዳል። የቀለም ስራው ማለት ነው። እናንተ በምትፈልጉት አይነት መቀየር ትችላላችሁ። ይችኛዋም ሌላኛዋ ሰርቪስ ናት ማለት ነው። እናንተ ማከራየት ትችላላችሁ። እናንተ በሳሎን በመኝታ፣ በተለያዩ ነሮች መኖር ስለምትችሉ እነዚህን ሁለቱን ማከራየት ትችላላችሁ። እዚችጋም በድጋሚ ሌላ ክላስ እናገኛለን ማለት ነው። ሳሎን ሳንገባ ገና ሳሎንን መኝታ ቤቱን አልገባንም። እንግዲህ እንደምትመለከቱት ይህንን ይመስላል። ሌላኛው ክላስ ሶስተኛው ክላስ ማለት ነው። ቆንጆ ተደርጎ ነው የተሰራው። የኮርን ስራው ቆንጆ ነው። መብራት ተገጥሞለታል። ከእናንተ የሚጠበቀው ሻንጣችሁን ይዛችሁ መግባት ብቻ ነው። ያው አንዳንድ ጥቂት የሚባሉ ስራዎች ቢቀሩትም እናንተ አስተካክላችሁ መግባት ትችላላችሁ ማለት ነው። ቀጥታ የምንሄደው በኮሊደር አድርገን ወደ ሳሎን እንገባለን ማለት ነው። እንደምትመለከቱት የኮርኒስ ስራው ቆንጆ ተደርጎ ነው የተሰራው። ያው ፍሬንቹም እንደምትመለከቱት ወጥ ነው፣ ሰፋ ተደርጎ ነው የተሰራው። በኮሊደር በኩል እንደገባን በስተቀኝ በኩል ሳሎን ቤት እናገኛለን ማለት ነው። ሳሎን ቤቱ እንደምትመለከቱት በጣም ቆንጆ ወይም ደግሞ በጣም ሰፊ የሆነ ቤት ነው ማለት ነው። እዚህ ቤት ላይ ማንም አልገባበትም ተከራይም ሆነ ባለቤቱም አልገባበትም ማለት ነው። በሚገርም ሁኔታ የተሰራ ቤት ነው። እንደምትመለከቱት የኮርኒስ ስራውም ጥንቅቅ ተደርጎ ያለቀለት ነው ማለት ነው። ስፖት ላይቶቹ ተገጥመዋል። ዋናው ሄድ ላይቱ ይቀራል ማለት ነው። ዋናው ሴንተር ላይቲንግ ይቀራል ማለት ነው። እናንተ ገብታችሁ በምትፈልጉት አይነት እናንተ መግጠም ትችላላችሁ። እንዲሁም ደግሞ ቤቱ የሚገኘው ወደ ዱቄት ፋብሪካ ብያችኋለሁ። መጀመሪያ ዱና ዱቄት ፋብሪካ ፊት ለፊት ላይ የሚገኝ መኖሪያ ስፍራ ነው ማለት ነው። እንደምትመለከቱት በሩ ይው እንደዚህ ይከፈታል። በጣም ቆንጆ የሆነ እይታ አለው ማለት ነው። በሳሎን ወደ ግቢ ማለት ነው። ጽድት ተደርጎ የተሰራ ሰፊ የሆነ መኖሪያ ስፍራ ነው። አካባቢውም ቆንጆ አይነት ከሚባሉ ቤቶች ዲዛይን መካከል የሚመደብ ቤት ነው። የሴራሚክ ስራው ቆንጆ ተደርጎ ተሰርቷል። እንደምትመለከቱት ያው ለእናንተ ማብራራት አይጠበቅብኝም፣ በደንብ እየቀረጽኩኝ ቪዲዮ ወደ እናንተ ስለማጋራ ያናል ስትመጡም ሆነ በአካልም ብትመጡ ወይም ደግሞ በቪዲዮም ብታዩት ያው ነው ብዬ ነው ማስበው። ምክንያቱም እያንዳንዱ ነገር ግልጽ አድርጌ እያስረዳዋችሁ ስለሆነ ማለት ነው። በዚህ ሳይድ በራሱ በኮሊደሩ በኩል እንገባና ደግሞ መኝታ ቤት እናገኛለን ማለት ነው። መኝታ ቤቱም በጣም ትልቅ ነው። እንደምታዩት በጣም ቆንጆ ተደርጎ የተሰራ ነው። መኝታ ቤቱም የመኝታ ቤቱ የሳሎኑ ቀለም በጣም ቆንጆ ውድ ቀለም ነው የተቀቡት። እንደነዛኛው ግርግር የበዛበት አይደለም። ምክንያቱም ያው መኝታና ሳሎን በጣም በጥንቃቄ ነው መሰራት ያለባቸው። ላይን የሚረብሹ ቀለሞች መቀባት የለባቸውም። እነዛ መጀመሪያ ሰርቪሶች የተቀቡት ቀለማት ቀለሞች ለእኔ ትክክል ናቸው ብዬ አላስብም። በጣም ነው የሚረብሹት። እንጃ እንቅልፍ እንኳን የሚያስተኙ አይነት የቀለም አይነት አደለም። ያው እሱን እኔም አለው ትክክል አይደለም፣ አሰራሩ ቀለሙ ማለት ነው። እና የመኝታ ቤት ሻወር ቤት፣ ሽንት ቤት ይህንን ይመስላል። ገንዳ አለው ከራሱ ጋር የተሰራለት ማለት ነው። እዚህ ላይ እንደፈለጋችሁ ሆናችሁ የተገለባበጣችሁ መታጠብ ትችላላችሁ። ምክንያቱም የራሳችሁ ቤት ስለሆነ ማለት ነው። ማንም ከልካይ የለባችሁም። እንግዲህ እንደምትመለከቱት ይህም ቀለም ትንሽ ይረብሻል። እናንተ ተቀይሩታላችሁ። የሴራሚክ ስራው በጣም ቆንጆ ነው። በጣም አሪፍ ነው። እንግዲህ መኝታ ቤት ሻወር ሽንት ቤት ነው ማለት ነው። ያው በሊዥሪ ማቴሪያል ነው የተሰራው ማለት ነው። እንደምትመለከቱት ምናልባት ፔንሲዮን ወይም ደግሞ ሩም ይዛችሁ ወይም ቤርግ ይዛችሁ ካደራችሁ ታቁታላችሁ ብዬ አስባለሁ። የዚህም የመታጠቢያ አይነት ማለት ነው ያው ገንዳ ካለው ልክ እንደዚህ አይነት መታጠቢያ የሻወር መውሰጃ ይኖረዋል ማለት ነው። እንደምትመለከቱት እንግዲህ ቆንጆ ከሚባሉ ቤቶች አንዱ ነው ማለት ነው። ምርጫችሁ አድርጉት፣ ውሰዱት ይዛችሁት በራሳችሁ ስም አድርጉ እላለሁ ማለት ነው። እንግዲህ የቤቱን ባክግራውንድ በደንብ በደንብ በደንብ ያሳየዋችሁ ይመስለኛል። ዋጋው ብላችሁ ለጠየቃችሁም ደግሞ ለአስፓልት ቅርብ ነው ብያችኋለሁ። የዚህ ቤቱ ዋጋ 8 ሚሊዮን 500 ሺህ ብር ነው። እንግዲህ ያው የባንክ ወይም ደግሞ የሊዝ 800 ሺህ ብር አለበት። ያንም በስምምነት ወይ ራሳችሁ ወይ ደግሞ እሱ እንዲከፍለው ማድረግ ትችላላችሁ። ያው ድርድር ስላለው ማለት ነው። እንደ ሀሳብ እናንተ ቀረ የምትሉት ነገር ካለ ደግሞ በአካል ብትመጡ እያንዳንዱን ነገር ለቅሜ አሳያችኋለሁ። በራሳችን ትራንስፖርት ምሳ ጋብዣችሁ፣ ራሴ ምሳ ጋብዣችሁ አሳያችኋለሁ ማለት ነው። እንግዲህ ከናንተ የሚጠበቀው መታችሁ ማየት ብቻ ነው። መታችሁ ካያችሁት ደግሞ ሀሳባችሁን እንደማትቀይሩ ተስፋ አደርጋለሁ። ግን ለበለጠ መረጃ ግን መታችሁ ብታዩት የተሻለ ነው የሚል ሀሳብ ላቀርብ ወዳለሁ። የዛሬ ቪዲዮ ይህንን ይመስላል። ቀጣይ በሌላ ቪዲዮ እንገናኛለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ